በረከት ላስወጣ ብሎ ክላርግ ውሻ። እስኪ ዝም በል። ዝም አንልም። ህዝባችን እየተገደለ ህዝባችን እየተሳቀቀ የታገልነው ዓላማ ከንቱ እየተረፈ ዝም አንልም። ለምንድን ነው ዝም የምንለው? 27 ዓመት ሙሉ ህወሓት በአማራ ህዝብ በደል ሲያደርስ ዝም ብላችኋል እንዴ? እንዴት ነው ዝም የምንለው? ለምንድን ነው ዝም የምንለው? ዝም በል እንዴ! እናንተ ስትጨቆኑ ተናገር፣ ሌላው ሲጨቆን ዝም በሉ የሚባል አሰራር የለም። እንተዋወቃለን እናንተ በምትፈልጉት እናንተ በምታስቡት መንገድ ስንሄድ ጀግና፣ ዛሬ ወፈፌ ከሃዲ እንደምትሉ እናቃችኋለን። ወዴት ወዴት ነው? ትናንት ምን እያላችሁ ነበረ? አይ ዶንት ኬር አባውት ኮመንት። እኔ ኮመንት እንዲሰጠኝ አይደለም እዚህ ጋር የምናገረው የህዝቤን ድምፅ ለመሆን ነው። ያንተ ላይክ እና ያንተ ስድብ ለኔ አንድ ነው። ምንም አያደርግልኝም። ስለዚህ የዛሬ ሶስት አረስቶች አሉኝ። በተጨባጭ የአማራ ክልል ልዩ ኃይሉ በትግራይ ላይ ግፍ እየፈጸመ ነው፣ እየገደለ ነው፣ ሰዎች በሀይል አማርኛ ተናገሩ እያለ ነው። ስለዚህ በአፋጣኝ ከትግራይ ክልል መሬት ረግጦ መውጣት አለበት። በቃ አያስፈልገንም። የመጀመሪያ አጀንዳ ይሄ ነው፣ ከነ ማስረጃው ነው። ሁለተኛ አጀንዳዬ ለትግራይ ጊዜያዊ አስተዳደር ማሳሰቢያ ነው። ሶስተኛው ደግሞ ለፌዴራል መንግስት። ስለዚህ እንደሚታወቀው ያው መከላከያ ተጠግቶ የገባ ሌላ አላማ ያለው ኃይል አለ። ህወሓት ቀበርን ፎኮርን እያለ ቀረርቶ ቢያነሳም መከላከያ በሰበረው ምሽግ ገብቶ ከመፎኮር ውጪ እዚህ የሚባል ስራ እንዳልሰራ ሁላችን እናውቃለን። ይህ ድል የኢትዮጵያውያን ድል ነው። የአማራ ክልል ልዩ ኃይል ወይ የአማራ ክልል ምልሻ ድል አይደለም። ኢንሳም ኤክስተንት ኮንትሪቢዩት አድርገዋል። ካልሆነ ግን መከላከያ ባቃጠለው ታንክ ሂደህ ፈቶ መነሳት ቀላል ነው። እኔም ልነሳ ይችላለሁ፣ ምንም ችግር የለውም። መከላከያም የገባው ህግ ለማስከበር እንጂ መሬት ለማስመለስ አይደለም። መከላከያ ከአንድ ክልል ወደ ሌላ ክልል መሬት ሊያስመልስ አይችልም፣ ሊሆንም አይችልም። አሁን ግን እና አስመላሽ ኮሚቴ መከላከያ ላይ ተጠግተው ገብተው ሉዓላዊ የትግራይ መሬት የኛ ነው ብለው ይዘው ካርድ መዘጋጃ ቤት መቅረጥ ጀምረዋል። የሚገርማቸው ነገር ባንዲራ ሰቅለዋል። ይህ እንዴት እንደሆነ አንዳንዴ የፌዴራል መንግስት ዝምታ ይገባኛል። ታይሚንግ እየጠበቀ እንደሆነ ምክንያቱ ህወሓት የመጨረሻ ሳይታይ እንደገና ከዚህ ኃይል ጋር ግብግብ መግጠም ያው አላስፈላጊ አይደለም፣ አስፈላጊ አይደለም እንጂ ኋላ ላይ እየተጠለዘ እንደሚወጣ በጣም እርግጠኛ ነኝ። ችግር ካለው እኮ ህግና ስርዓት በሚፈቅደው መንገድ እንጂ በቀሩርተና በፍኮራ እንደማይሆን ካሁን በኋላ አይሆንም። ስለዚህ ወደ ዛሬ ጉዳይ ልግባና የአማራ ክልል ልዩ ኃይል በትግራይ በተቆጣጠረባቸው ቦታዎች ግፍ እየፈጸመ ነው። ንብረት እየዘረፈ ነው። ግልጽ በግልጽ ነው። ለምሳሌ ትናንት በኦፍላ ወረዳ ዛታ በሚባል ቦታ ጌታቸው አግዞም የሚባል የ19 ዓመት ልጅ በአማራ ልዩ ኃይል ጭንቅላት ተመትቶ ተገድሏል። ዛታ በኦፍላ ወረዳ ነው ምለው፣ ዛታ በሚባል ከተማ ላይ የ19 ዓመቱ ልጅ ጌታቸው አግዘውም። ይህ መረጃ ከዛ አካባቢ የቀብር ስነ ስርዓቱ ዛሬ ነው የተፈጸመው። ጭንቅላቱ ነው የበሱት። ምን ስላለ ነው? ተጨቆንን የሚል ቃል ስላወጣ። ለምን ተጨቆንን ትላለ እናቶች ገጠር እየሄዱ አማርኛ በኃይል ተናገሩ እያልዋቸው ነው በአሸንጌ በኮረም በእንደዶ በተለያዩ የራያ አካባቢዎች እናቶች በኃይል አማርኛ ተናገሩ ህዝቡ በኃይል አማርኛ ተናገር እየተባለ ነው እንግዲህ አይችልም እናቃለን አማርኛ ተናጋሪ የተወሰኑ አካባቢዎች ጥሙጋና ዋጃ ካልሆነ በስተቀር አብዛኛው የራያ አካባቢ የራያ ትግርኛ ነው የሚናገረው የራያ ላዛ ራሱ የሳረ ሰዋስቡ ያለው አንድ እውነት ልንገራችሁ። በራያ ውስጥ ከአማርኛ ተናጋሪ ኦሮምኛ ተናጋሪ ይበልጣል። ቼክ ማድረግ ትችላላችሁ። ጨርጨር ሀዳ፣ አልጋ፣ ኩኩፍቶ ቶ ሂዱ። በራያ ውስጥ ደግመዋለሁ፣ ከአማርኛ ተናጋሪ ኦሮምኛ ተናጋሪ ይበልጣል። አሁን ግን እነዚህ ባለ ጊዜዎች እናትና አባቶቻችን ምንም በማያውቁት ቋንቋ በአማርኛ ተናገሩ፣ ኑ ፈርሙ እያሏቸው ነው በኃይል ስለዚህ ምንድን ነው ይሄ? ምን እስከሚሆን ድረስ ነው እየተጠበቀ ያለው? ምንድን ነው እየተደረገ ያለው? ስለዚህ ይህ ወንድማችን የ19 አመቱ ልጅም ውሃ ሊቀዳ ወንዝ ላይ ሲወጣ የሆነ ነገር ሲሉትና ተጨቆን እኮ ምናምን ሲል በጥይት መቱት። ዛሬ የቀብር ስነ ስርዓት ተፈጽመዋል። ጌታቸው አግዞም ይባላል። ውሸት አይደለም፣ እውነት ነው የምናገረው እኔ። ማንኛውም የመንግስት አካል ሂዶ ማረጋገጥ ይችላል። ይሄ የታየ ነው ያልታየ፣ በማታ የሚወሰደው የሚገደለው እግዚአብሔር ይቁጠራው። ስለዚህ በዚህ ጉዳይ ላይ ምንድን ነው እየተደረገ ያለው? አንድ ማህበረሰብ በኃይል ቋንቋው እንዲቀየር፣ አሲሚሌት እንዲደረግ፣ ባህሉ እንዲጠፋ እየተደረገ ነው ያለው። ስለዚህ በዚህ ጉዳይ ላይ መንግስት ስፔሻሊ፣ ጊዜያዊ አስተዳደር መንግስቱ ማን ሊያስተዳድር ነው ትግራይ የሄደው? እነዚህ ችግሮች ካልተፈቱ ቆም ብሎ እንደ ጊዜያዊ አስተዳደር ሊሄድ አይችልም። ትግራይም ወዳልተፈለገ ብጥብጥና ወዳልተፈለገ አደጋ ነው የምታመራው። አሁንም እደግመዋለሁ፣ ይህ ብቻ አይደለም። የትግራይ በሙሉ ንብረት እየተዘረፈ ነው። የአማራ ልዩ ኃይል ለምሳሌ በዛታ መንገድ ሱር ኮንስትራክሽን ነበረ። እዛ የነበረ የሱር ኮንስትራክሽን ንብረት በሙሉ ሞተሩ ፈተው ጭነው ወስደውታል። ይሄው ከዛ አካባቢ በፎቶ አሁን ለጥፈዋለሁ፣ ሲጫን ሲወሰድ። የሱር ኮንስትራክሽን የትግራይ ሕዝብ ሀብት ነው፣ የትግራይ ሕዝብ ንብረት ነው። መንግስትና ህግ ባለበት ስርዓት የትግራይ ሕዝብ ንብረቱ እየተዘረፈ ነው ያለው ስለዚህ ይሄ ነገር መቆም አለበት። በቃ የትግራይ ህዝብ ማረጋጋት የሚችል የራሱ የጸጥታ አካል ቶሎ ይዋቀር። ከመከላከያ ውጪ ሌላ ሀይል መግባት የለበትም፣ አንፈልግም። ስለዚህ ውጡልን ከመሬታችን፣ ህዝባችን አታስጨንቁት። ንብረት እየተዘረፈ ነው፣ ሰዎች እየተገደሉ ነው፣ ሰዎች በሀይል ቋንቋችሁ ልመዱ እየተባሉ ለምሳሌ በዛታ የማይክሮፋይናንስ ማረት የሚባል ድርጅት መስተዋቱ እንዳለ ሰብረዋል፣ እንዳለ አቃጥለውታል። እኛ የህወሀት ንብረት ወርሰን ለህዝቡ አገልግሎት እንዲውል እንጂ እንዲቃጠል ሌላ ኃይል እንዲዘርፈው አንፈልግም። ከአሁን በኋላ ህወሀት እያልን እየያ ንልም ከህወሀት የተሻለ መንገድ በማሳየት ነው እንጂ። ህዝባችን አሁንም አደጋ ውስጥ ነው ያለው። በራያ አካባቢ፣ በሁመራ፣ በማይጸብሪ፣ በዳንሻ በዛ እንኳ አንድ የትግራይ ተወላጅ የለም። ሁሉም አውጥተውታል። አንድ ለአንድ ነዋሪም የለም። ሁሉም ከሽሬ የተሻገረው ስደተኛ ሆኖ በገዛ ሀገሩ፣ ግማሽ ሱዳን፣ ግማሽ ሽሬ አካባቢ ነው ተጠልሎ ያለው። ስለዚህ ይህ ጉዳይ አሳሳቢ ጉዳይ ያደርገዋል። ሀገሩ እየተባለ ነው ያለው ህዝባችን ማያውቀው አማርኛ፣ አማርኛ ቢናገር ምንም ችግር የለውም። አማርኛ መናገር ኃጢአት አይደለም። ግን እንዴት በሀይል አድርግ ይባላል? አቶ ታያ ደንዳም በጽሑፍ ከባላማጣ የኦሮምኛና የትግርኛ ተናጋሪዎች እጅ የያዝክ አማርኛ ተናገር ብሎ ከማስፈረም በላይ ጅንታነት የለም ብለዋል። ይህ ነው እየሆነ ያለው። ይህ ነገር መስተካከል አለበት። ስለዚህ አሁን ህዝባችን እየተገፋ ነው ያለው። የአማራ ልዩ ኃይል ከክልላችን ተሎ ይውጣልን። ማን ነው መሬት የሰጠው? የትግራይ ባንዲራ አውርዶ የአማራ ክልል ባንዲራ የሚሰቅለው የቅኝ ግዛት ለማስመለስ ነው። እንዲሄደው ማነው ሺ የፈቀደለት እንደዚህ እንዲያደርግ። ለምንድን ነው ዝም የሚለው መንግስት? ለምንድን ነው የትግራይ ህዝብ ስነ ልቦና የማይጠበቀው? ለምንድን ነው ጥያቄ ካለ በህግና ስርዓት የማይካሄደው? ህዝባችን አሁን በችግር ላይ ነው ያለው፣ በፍርሃት ላይ ነው ያለው፣ ተሳቆ ነው ያለው። ብዙዎች በአማራ ልዩ ኃይል ተገድለዋል፣ ታፍነዋል፣ ተጨቁነዋል፣ ተረግጠዋል፣ ንብረታችን ተዘርፈዋል። ስለዚህ አንድ የክልል ልዩ ኃይል ወደ ሌላ ክልል ልዩ ኃይል መግባት ስለማይችል እውነት ትግራይን ሰላም ለማምጣት እውነት ትግራይን ለማረጋጋት ከተፈለገ ይህ ኃይል ቶሎ ይውጣ። ይህ ኃይል ካልወጣ የትግራይ ህዝብ አይቀበለንም፣ ማንም አይቀበልም። ካልሆነ እንደ ህወሓት አካሄድ አሁንም አንዳንድ አንድ ካድሬ ያመጣህ ቲቪ ከተናገርክ የትግራይ ህዝብ ሁሉ ይወክላል፣ ካልቂ ውድቀት ነው። ከህወሓት አልተማርክም ማለት። እየሆነ ያለውም ይህ ነው። ውሸት ነው። ሰላም ሆነን ምናምን የሚል አሁንም የካድሬ አዝማሚ ያላቸው ሰዎች ናቸው። ሰላም አይደለም ያለው። ህዝባችን እየተበደለ ነው ያለው። ህዝባችን እየተረገጠ ነው ያለው። ህዝባችን በኃይል ያለ ቋንቋው ተናገር እየተባለ ነው ያለው። ማጨው ላይ መጠየቅ ትችላላችሁ። ኢንፎርሜሽን አግኝቻለሁ። ስልክ ተከፍተዋል። ሁሉም እያጣራ ነው መሆን ላይ ስልክ እያጣራ። በጨርጨር ራሱ ሌላ ኃይልም ተፈጥሯል። የአፋር ክልል ገብቶ ራሱ እስከ ዳንዴ ያለው ቦታ የኔ ነው ብሎ ይዘዋል። የአፋር ክልል ራሱ አፋር እኳ ችግር የለውም፣ እንግባባለን። ምንም ችግር የለውም። ይህ ሌላ ቂም በቀል ያለው ኃይል ግን ከመሬታችን ተሎ መውጣት ካልቻለ የትግራይ ህዝብ አስተዳድራለሁ፣ ትግራይ ህዝብን ሰላም አደርጋለሁ ማለት ህልም ነው፣ አይሆንም። ይኸው ቃሌ ነው። ህልም ነው ይቀራል። ዝም ብለህ እንደ ጣሊያን ከተማ ከተማ ይዘህ ለመቀጠልና በኮምቦይ ለመጓዝ ከሆነ ያስከሂዳል። ድሮ ደርግ ኮምቦይ ይባል ነበረ። ህወሀት በረሃ በነበረበት ጊዜ ከውቅሮ ወደ ማጨው ሊጓዝ ከሆነ መጀመሪያ ወታደር ይሄዳ፣ መንገድ አጥሮ አጥሮ አጥሮ ይቆያል። አሁንም ይህ ነገር እንዳይሆን ማረጋጋት፣ ማስተካከል አለብን። የትግራይ ህዝብ የተሰደደው ወደ ነበረበት ቦታ መመለስ አለበት። እነዚህ አጨቃጫቃዊ ቦታዎች ከአጨቃጨቁ እንኳ በመከላከያ ስር መሆን አለባቸው በመከላከያ ሰር እንጂ ሁመራ ማይካድራ፣ ዳንሻ ራያ የአማራ ልዩ ኃይል እስካለ አማራ ካስተዳደረ ትግራይ ሰላም ትሆናል ማለት የማይታሰብ ነገር ነው። ኢትዮጵያም ሰላም አትሆን። ይህ የሚባል ነገር የለም። በክብረቱ በማንነት የሚደራደር የለም። ግፋ ቢል ሞት ነው የሚመጣው። ትናንትም ተናግሬ ነበር። የትግራይ ህዝብ ካለቀ አስር ሚሊዮን ህዝቡ ጄኖሳይድ ተደርጎ ከተጨረሰ በኋላ ሊሆን ይችላል። ከዚህ ውጪ ግን ማንም አይቀበላችሁም። አትልፉ አትድከሙ አትድከሙ። ምን አደረገ ይሄ ሕፃን ልጅ? ትናንት በጥይት በስተው የገደሉት ይኸው፣ ጌታቸው አግዞም ይባላል። ውሸት ከሆነ ዛታ ጠይቁ፣ ስልክ አለኝ ለጥፋለሁ። ለምንድነው የተገደለው? ምን ስላደረገ ነው? ተጨቆን ስላለ? ጠላ ቤት ይገቡና አማርኛ ተናገሩ እያሉ እያዘዘ ነው። ኮሮም ላይ ኮረፌ ቤት ገብተው እንደዛ እያሉ ነው አማርኛ ተናገሩ እየተባለ ነው። በኃይል ህዝባችን አሲሚሌት፣ የፈረንሳይ ፖሊሲ ነበር አሲሚሌሽን። አሲሚሌሽን ማለት ለምሳሌ በማሊ አልጄሪያ፣ አሁን በብዛት ፈረንስኛ ቋንቋ ባህላቸው ምናምን የፈረንሳይ ነው። በኃይል አማራዎቹን እየተባለ ነው። አማራ የሚጠላ ምንነት አይደለም። ሁላችንም የአማራ ዘር አለን። ሰው ግን በተወለደበት ማህበረሰብ ነው መሆን። በኃይል አይሆንም። አትልፉ፣ አትድከሙ ለጊዜው ትርፍ እያገኛችሁ ጉልበተኞች እየሆናችሁ እየመሰላችሁ ነው። ለጊዜው ልትገድሉ ልታሳድዱ ትችላላችሁ። እውነት እውነት ረመጥ ትሆናለች የትግራይ መሬት። እውነት እውነት ላችኋለሁ፣ እሳት ትሆናለች። እንደዚህ ከተቀጠለ ማንም አልተኛም፣ እኔ አልተኛም። የአማራ ህዝብ፣ የአማራ ገበሬ ጎጃም፣ ህጄን የትግርኛ ተናገር ስለው ትተኛላችሁ? አትተኙም። ጎንደር ላይ ህጄ እንደዛ ብል ትተኛላችሁ? አትተኙም። እኔ አልተኛም። እኛ እኮ የታገል ነው የተሻለ ስርዓት የተሻለ ዲሞክራሲ የተሻለ ሰላም የተሻለ መከባበር ለማምጣት እንጂ፣ እንዲህ እንዲህ ከሆነማ ምን ያው ህወሓት ማለት እኮ ነው ነው ለውጥ ማለት እኮ ነው። ስለዚህ ይሄ ድርጊታችሁ ህወሓትን ተስፋ እንዲኖረው እንዲያንሰራራ እያደረጋችሁት ነው ያላችሁት። ብዙ የትግራይ ወጣቶች አሁን ወደ ትጥቅ ትግል እንዲሄዱ ጫካ እንዲገቡ ነው እያደረጋችሁ ያላችሁት። የፌደራል መንግስት ዝምታም መሰበር አለበት። እኛ እውነት ነው የምናገረው። እኔ እውነት ነው እየተናገርኩ ያለሁት። ከዋሻው ለፍርድ ቀርባለሁ። ይኸው እንሂድና ዛታ እናረጋግጥ። ትናንት ካልተገደለ የአስራ ዘጠኝ ዓመቱ በጥይት ተበስቶ ካልተገደለ የገደለው ደግሞ የአማራ ልዩ ኃይል ነው፣ ጌታቸው አገዘውም ይባላል። ከነሱሙ የቀበሌው አስተዳደር የነበረውን በሀያ ጥይት ነው ተገድለው የተመጣው። ስለዚህ የመበቃቀል ምንድን ነው ስለዚህ አሁንም ስለዚህ ጥንቃቄ መደረግ አለበት ጥንቃቄ መደረግ አለበት የትግራይ ጊዜያዊ አስተዳደርም ሶስት ማሳሰቢያዎች አሉኝ ግልጽ ማሳሰቢያ ነው የምነግራችሁ መግባት ማስተዳደር ጥሩ ነው ስትገቡ ስታስተዳድሩ ግን ህዝባችሁ አማክሉ ህዝባችሁን አማክሩ መቀሌ ላይ የተጠየቃችሁ ጥያቄ ታውቃላችሁ ለምን በህሞራ ረግጣችሁ መጣችሁ እራ እያስረክባችሁ እኛን ልታስተዳድሩ ነው የመጣችሁ ነው የተባላችሁ ቃል በቃል ይህ ነገ ጠዋት እንደሚባልም የታወቀ ነው። ስለዚህ ከሚመለከተው አካል ጋር ሆናችሁ ህዝባችን አድኑት። ካልሆነ ከድጡ ወደ ማጡ ነው የምንሄደው። እኛ ለጊዜው አስተዳድሩ እናግዛለን፣ በተቻለን አቅም እናግዛለን። ከዛ ብቻችሁን አትጨርሱ። ሁሉም ሰው አማክሩ። ምሁራን አሉ፣ ተቃዋሚ ፓርቲዎች አሉ፣ ስለ ትግራይ የሚያገባቸው አካሎች አሉ። ሁሉም ካላማከላችሁ ብልጽግና ትግራይ ብቻውን ልክ እኔ ያውቅልህ እንደ ህወሀት ከሆነ ትፈርሳላችሁ። ህዝብ ማንም አይቀበላችሁ። ሁሉም በየአካባቢው ተዘጋጅቶ ነው ያለው። አሁን ባይ ዘ ወይ ፎር ሹር ፎር ኖውሌጅ ለእውቀታችሁ፣ ሁሉም ተዘጋጅቶ ነው ያለው። ስለዚህ የህዝባችን ትርግታ እናዳምጥ፣ መጀመሪያ ደፍረን እንታገል። ለስልጣንና ለጥቅምና መኪና ለመያዝ አይደለም ለሚታገል ነው እኔ የታገልኩት የትግራይ ህዝብ ጥቅም ለማስጠበቅ ነው ለሁሉም ለአማራም ጥቅም ለማስጠበቅ ነው። ለወላይታም ጥቅም ለማስጠበቅ ነው። ለኦሮሞም ጥቅም ለማስጠበቅ ነው። ከዚህ ውጪ ግን ወደ ውጭ ነው፣ ማንም ደግሞ ተቀባይነት አይኖረውም። ስለዚህ ህዝባችን እየተንገላታ ነው። ከሚመለከተው አካል ጋር ተነጋግራችሁ ይህ አማራ ልዩ ኃይል የሚባል ተስፋፊ አስመላሽ ኮሚሽተ የርስት ባለቤት ወደ መጣበት እንዲመለስ ከመከላከያ ውጭ ትግራይ መሬት ሌላ እንዳይኖር። ከዛ ሁለተኛው የትግራይ ልዩ ኃይል ቶሎ ይቋቋም፣ ቶሎ ይደራጅ፣ ቶሎ ይሰልጥን። የተማረኩ የሚሆኑ ጠበጃቸው ፈተው ቁጭ ያለው አደራጃቸው ይሰልጥኑ። ክልላቸው ከመከላከያ ጋር መሆን ያረጋጉ፣ የገጠሩ ወረዳ ላይ ይውጡ። ካልሆነ ከከተማ ወደ ከተማ ታጅበ ስለተመላለስክ ትግራይ ሰላም ነች ካልክ የውሸት ውሸት ነው የሚሆነው። ውሸትም ነው መሰክራለሁ። ህዝባችን እየነባ ነው ያለው። ስለዚህ ቢኬርፉል ራያ የትኛውም አማርኛ ተናጋሪ ከዋጫ ና ጥሙ ጋ የተወሰነሱ ከቆቦ ጎረቤት ስለሆን ነው እንጂ አልኮች ኦሮምኛ ተናጋሪ ይበልጣል። ራያ ራሱ ቃል ኦሮምኛ ነው። አስራ ስድስተኛው ክፍለ ዘመን ኦሮሞ ኤክስፓንሽን ሙቭመንት ያቆመው ከዛ ነው። ታሪክ ገልብጥ እስኪን አምጣን ወልቃይትና አራያ የአማራ ክልል ነው የሚል መጽሐፍ እስኪ አምጣልኝ። እኔ ልሸነፍ ካልሆነ ገብታችሁ የምትፈጽሙት ግ ግፍ ነገጠዋት ላያችሁ ላይ ነው የሚወርደው። እንደዚህ አይነት ቀልድ የለም። ለህዝባችን ስለቆምን ህውሃት ጁንታ ተላላኪ። አንተ ለህዝብ ስትቆም አርበኛ፣ ጀግና። አንዱ ሲናገር የኦሮሞ ሊቅ ሲሆን ኦነግ ከአሁን በኋላ በእናንተ ሀሳብ፣ እንዲያውም እናንተ ነው የምታስበሉት። የአማራ ህዝብ ሁሌም የምታጠቁት እናንተ ናችሁ። በእናንተ ጉራ፣ በእናንተ ፍኮራ፣ በእናንተ ቀረርተ፣ ሁሌ እንደታረደ የምስኪን ህዝብ የማያውቅ በእናንተ ጥላቻ እየሰበካችሁ ጉራ፣ ፈረዳ አይተናል፣ መተከል አይተናል፣ ሁሉም ቦታ አይተናል። እናንተ በምትፈጥሩት ትርክት ነው። እናንተ በምትፈጥሩት የውሸት ታሪክ ነው። ምስኪኑ የአማራ ህዝብ ያጎዳችሁ ያላችሁት። ዛሬ ደግሞ ባለጊዜ ሆናችሁ እናንተ በትግራይ ህዝብ ላይ ግፍ እየፈጸማቸው አንዱ ደውሎ ምን እንዳለኝ ነገራቸው። እኛ ምንም አናቅም፣ ገጠር ኮረም ገጠር ላይ ነው የምንኖረው። በአማርኛ ነው የሚያወር፣ ከዛ አማርኛ አውር ነው የሚሉ። አባቴ ሲጨንቀው፣ አዎ አዎ አዎ ብቻ ነው የሚላቸው፣ አዎ አዎ ነው የሚላቸው አለኝ። እንደዚህ አይነት ግፍ ይፈጸማል። ከዛ በሌላ በኩል ሁሉ ደግሞ ተላላች ኢትዮጵያውያን አንድ ቋንቋ፣ አንድ ባህል፣ አንድ እምነት፣ አንድ ባንዲራ ለማድረግ የወደቀበት ነው የመሸመት የመሸበት ነው ያለፈበት ነው ሊሆን አይችልም ባይ አንደኛው ክፍለ ዘመን ህብረ ብሔራዊ ፌዴራሊዝም ለሁላችን የምትሆን ሀገር እንገማ ኮን እንገማ ካለሆነ ያልዘርሃው ሰሊጥ እያጨድክ እንዴ ሑመራ። የሚገርመው በጣም ያሳዝናችሁ ነገር የትግራይ ተወላጆች ስንት አመት ለፍተው የሰሩት ፎቅ ተከፋፈሉት። ይሄ ያንተ ነው ይሄ የተከተል ነው ይሄ አንባቸው ነው ይሄ የቁምላቸው ነው ይሄ የደጀነ ነው ተባብሎ እንዴት ሳትለፋ እንዴት ከዛ ሁሌ እየየ ማይካድራ ህወሓት ገድለዋል፣ ማይካድራ ጨፍጭፏል። የትግራይ ህዝብ ግን አልጨፈጨፍም። ጎንደር ሁለት ሺህ ስምንት ላይ ካሳ የሚባል የመድኃኒት ባለቤት እኮ አቃጠላችሁ፣ ገድላችሁ እኮ ነው ያቃጠላችሁት። ዊናው ገድላችሁስ፣ ገድሎ የፈሪነት ፈሪ፣ ገድሎ ማቃጠል። ብዙዎች እኮ ተገድለዋል። እኛ የአማራ ህዝብ ጨፍጫፊ ነው አለን? የአማራ ህዝብ ገዳይ ነው አለን? አላልንም አንድ ህዝብ ገዳይ ሊሆን አይችልም። አንድ ብሔር ሌባ ሊሆን አይችልም። አንድ ብሔር ጨፍጫፊ ሊሆን አይችልም። ውስጥ ግን አሉ፣ እኔም እያልኩ ያሉ ይህ ነው። ስለዚህ አቁሟቸው፣ ተዋሏቸው፣ ህግና ስርዓት ይመለስ፣ የህግ የበላይነት ይከበር፣ አብረን እንኖር። ህዝባችን አታስጨንቁት። ገበሬው ምን ያቅለዋል? አማርኛ በሀይል ተናገር የምትለው አይሆንም፣ በጭራሽ አይሆንም። ወደ ሌላ አቅጣጫ እየወሰዳችሁ ስድብ የእናንተ ነው። ትናንት እኮ ጀግና ተውኝ ነበረ ዛሬ ለትግራይ ህዝብ መብት ስለቆምኩ ግን ሌባ፣ እንትን ውለታ ጋር የፒዛ ምናምን ንንንንንንንን እስኪ በመር ታገል እንዲያም እውነት ካላችሁ እኮ ተው ነው ማለት ያለባችሁ። ትግራይ ህዝብን አትበድሉ። ህወሓትና የትግራይ ህዝብ አንድ አይደለም እንደምትሉት በምላሳችሁ፣ በተግባርም እንደዛ ብላችሁ እስኪ ያሳዩን። እናንተ የትግራይ ህዝብ ከገጸ መሬት እንዲጠፋ ነው የምትፈልጉት ግን አይጠፋም። ሊሆን አይችልም። እንዲያውም እንዲያውም አንድ አደረጋችሁ ነው አንድ እያደረጋችሁ ነው እያጠነከራችሁ ነው እ እንድንጎለብት እያደረጋችሁ ነው አንድ እያደረጋችሁ ነው። ባይዘወይ ዩሲ እድሜ ልካቸውን እኔን ሲሰዱ ሲያዋረዱ የነበሩ የጅንታን ደጋፊዎች እንኳን ያሁን እየደገፉኝ ነው። ዚያ ራይት መደገፍም አለባቸው። ምክንያቱም ትግራይ ህዝብ ነው እየታገልኩ ያለሁት። አላማችን ሌላ፣ እነሱ ህወሀት ደጋፊ ናቸው ህወሀት ተቃዋሚ ናቸው ዓላማችን ግን አንድ ነው። የትግራይ ህዝብ ጥቅም ማስጠበቅ ነው። ይህ ደግሞ እገፋበታለሁ። ይህ ደግሞ እቀጥልበታለሁ። ይህ ደግሞ እስከ ህይወት እሄድበታለሁ። ሰው ኃላፊ ነው፣ ሌላ ግን ይተካል። ምክንያቱ፣ ልድገምላችሁ፣ ለትግራይ ህዝብ መሞት የክብር ክብር ነው። ለትግራይ ህዝብ በዚህ ሳይሆን በዚህ መታረድ አይገኝም፣ ክብር ነው። ልክ እናንተ እንደሚያማችሁ እኔም ያመኛል፣ ያመኛል፣ ለህዝብ ያቃጥለኛል። ስለዚህ የአማራ ልዩ ኃይል ስነ ስርዓት ከመሬታችን ውጣ፣ ህዝባችን አተስገድድ። የትግራይ ጊዜያዊ አስተዳደር ከሚመለከተው አካላት ጋር በመሆን ይህ ተስፋፊ፣ ይህ መሬት አስመላሽ፣ ይህ የበቀል ጥመኛ ኃይል ከመሬታችን ካልወጣ ትግራይ ቁጭ ብያ አስተዳድራለሁ። ትግራይን ወደ ምርጫ አሻግራለሁ። ይቅርና ከከተማ ከከተማም ምንሽከራከር ይሆናል እንጂ አይሆንም። በጭራሽ አይሞከርም፣ አይታሰብም። ህዝብ በኃይል አማርኛ ፈርም እየተባለ እኔ ማስተዳደር ሞራል የለኝም፣ ሞራል የለኝም። ከየት አምጥቼ ህዝብ በጭንቅላት ጥይት እየተመታ ይህን ካልፈታሁን ያስተዳዳሪ አይደለሁም። እኔ አሻንጉሊት ነኝ፣ እኔ እነሱን እንደሚሉት ምስሌን ነኝ ማለት ነው። ስለዚህ ነገር ይስተካከል። ይህ ካተስተካከለ ግን ከድጡ ወደ ማጡ ነው የሚሄደው። ከዱጡ ወደ ማጡ ነው የሚሄደው። የፌዴራል መንግስትም ዝምታው በዛ። ይገባኛል፣ የፌዴራል መንግስት ዝምታ ታይሚንግ እየጠበቀ መሆን ግን በዛ በጣም። ህዝባችን እየተንገላታ ነው። የትግራይ ህዝብ መከራ እየደረሰው ነው። የትግራይ ህዝብ የስነ ልቦና ውድቀት አጋጥሞታል። ትግራዋይ በመሆኑ ብቻ በቃ መሸማቀቅ ደረጃ ተደርሷል። ትግሪኛ መናገር ራሱ እንደሚያስፈራ አይነት ነው እየሆነ ያለው። ስለዚህ እነዚህ ነገሮች መስተካከል አለበት። ዶክተር አብይ በዚህ ላይ ተስፋ አልቆርጥ እንደምታስተካክለው ቅን መሪ እንደሆን ካቃለሁ ካንተ በታች ያሉ ስፔሻሊ ከአማራ ክልል ያለ ሀይል ግን እጁ ካልሰበሰበ ጦሱ የለየለት ነው የሚሆነው ጦሱ ለሁላችን ይዞት ነው የሚጠፋው ጦሱ ኢትዮጵያን እንድትበታተን ነው የሚያደርገው ሲሪያና ሊቢያ እንድንሆን ነው የሚያደርግን እንጂ እየተጨፈጨፈ በሀይል የሰው ቋንቋ ተቀበል እየተባለ የሚኖር ነገር የለም እንደዚህ ከቀጠለ እኔ ጫካ ወጣለሁ እዋጋለሁ አይ ዊል ፋይት እንደዚህ ህዝብ የሚያስጨንቁት ከሆኑ አይ ዊል ጎ ፎረስት ሹር ዲሞክራሲ ከሪ የለ የታገልኩበት አላማ ከንት ከሆነ ገር አታገላለሁ፣ እቀጥላለሁ። ወጣት ይዤ እወጣለሁ። የምወጣው ግን የህዝቤን ጥቅም ለማስጠበቅ እንጂ ሌላ ኃይል ለመውረር እንደነሱ ግፍ ለመፈጸም አይደለም። ስለዚህ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ ሰውን አትግደሉ፣ አትዝረፉ። ኮምፒውተርን ሳይቀር የጽህፈት ቤት ኮነው ነቅለው የወሰዱት ኮምፒውተር፣ በወረዳ አፍላ ፋይናንስ ቢሮ የነበረ ባላማጣ የነበረ ደብተር ሳይቀር እርሳስ ሳይቀር ነው ለቅመው የወሰዱት። ለምን እንዴ? ይሄማ ማስቆም አለበት። ባይዘው ፌዴራል መንግስት ይዝማል። መከላከያም መከላከያም ዝማለት የለበትም። ግፍ እየፈጸሙ ነው ያሉ እነዚህ ሰዎች። በቃ መከመሪያታችን እኛ ራሳችን እናረጋጋለን። ለማረጋጋት የትግራይ ወጣት አያንስም። እንደዚህ ካላደረግን ትግራይ ልትረጋጋ አትችልም። ይህ ወጣት ምን አደረገ? ጌታቸው አገዘው ምን አደረገ? ጭንቅላት ተበስቶ ይሞተው፣ አያሳዝናችሁ? ማይካድራ ሲገደል እኮ ነው ያሳዝኖኛል። አሁን ይህም ውሸት ነው የምትሉት የእናንተ ሰውነት ነው። ስለዚህ ፕሊስ ፕሊዝ እንረጋጋ። ጨርሻለሁ። አሁንም ማርክ ማይወርድ በማሸማቀቅ መቀረርቶ በማስፈራራት የሚሆን ነገር የለም። የአማራ ክልል ልዩ ኃይል ከመሬታችን ለቀውጣ። ቅኝ ግዛት ነው። እንኳን አሁን ጣሊያንም አልገዛትም አልገዛንም። ትግራይ አባቶቻችንና አሉላ ይመስክሩ እና ዮሐንስ ይመስክሩ። ቂም ነው እያስተማራችን ያላችሁን፣ ወዳልሆነ አቅጣጫ እንድንሄድ ነው እያደረጋችን ያላችሁ። ዛሬ ግሩበት ስላለ ምንም አታመጣም። ከሆነ እናየዋለን አብረን። ታሪካችን ይመሰክራል። ስለዚህ ስነ ስርዓት እንያዝ። የአማራ ህዝብ መብት ሞት ብቻ ነው አላልኩም። አዎ ተገድለዋል። አላልኩም የአማራ ህዝብ አልተገደለም ወጣኝም አልተፈናቀለም ወጣኝ አልወጣኝም። ስለዚህ ትናንት እየተገደለ ስለነበረ ዛሬ መገደል አለበት ነው የምትለኝ? ስለ አማራ ከኔ በላይ አልጮህኩም። ደጋግሜ ተናግሬያለሁ። በቂም በቀል ዋጋ የለውም ነው ምለው። በስርዓት እንዳኝ ነው ምለው። ችግር ካለ በስርዓት እንፍታው ነው ምለኝ። ጋጠወጥነት ይቅር ነው ምለው። ቀረርቶ ይቅር ነው ምለው። ምክንያት ለአማራም እየጠቀም አይደለም አይጠቅምም። አንተ ፌስቡክ ላይ በፈጠርከው ነው እዛ እየታረደ ያለው ህዝብ። ጉራ ፈረዳ ላይ እየታረደ አንተ በፈጠርከው ጥላቻ ነው። መተከል ላይም እንደዛ እየተፈጠረ ያለው ስለዚህ አንድ የሚያደርገን ለሁላችን እንስበክ ነው።